አይደለም እኛ ታዳጊ ሀገር የምንኖር ነዋሪዎችን ቀርቶ በአደጉ ሀገራትም የሚኖሩ ሰዎችንም ያስቀናሉ እኚህ አጃይብ የሆኑት የዓለማችን ቅንጡ እስር ቤቶች። ቤቶች እኛ ወንጀል ሳንሰራ ጥሩ ገቢ አግኝተን የምንኖርበትን ቤት በእጥፍ የሚበልጡ እነዚህ የእስር ቤቶች ክፍሎች ውስጥ የሚገቡት አደገኛ ወንጀል የሰሩ ሰዎች መሆናቸው ሲታሰብ ደግሞ የዓለም ነገር ምን ያህል ጉራማይሌ እንደሆነ ፍንትው ብሎ ይታየናል። እኛ የኤሌመንተሪ ሆነ የሃይስኩል የዲፕሎማ፣ የዲግሪ ወይም የማስተርስ ትምህርቶችን ለመማር ከጥቂት ብሮች እስከ አርባና አምሳ ሺህ ብሮች መክፈል ይጠበቅብናል። ከባድ ወንጀል ሰርተው እነዚህ እስር ቤቶች ውስጥ የታሰሩ ወንጀለኞች ግን ከኤሌመንተሪ ትምህርቶች እስከ ማስተርስ ድረስ ጥራቱንና ደረጃውን በጠበቀ መልኩ ዝግጁ ሆነው በሚጠብቁ አስተማሪዎችና ሌክቸረሮች አማካኝነት በነፃ ይማራሉ፣ ያውም አፈራይንካችሁ ከሆነ እንክብካቤ ጋር። ለመሆኑ የእኛን ሕይወት የኩነኔ የሚያስመስሉ የዓለማችን ቅንጡና አስገራሚ እስር ቤቶች የትኞቹ ናቸው? በዛሬው መሰናዷችን እነዚህን በድሎት የተሞሉትንና አግራሞትን የሚያጭሩትን እስር ቤቶች እንቃኛለን። ደቡብ አፍሪካዊው የነጻነት ታጋይ ኔልሰን ማንዴላ ከትግል አጋሮቻቸው ጋር በመሆን ደቡብ አፍሪካን ከአፓርታይድ ነጻ አውጥተው ፕሬዚዳንት ከሆኑ በኋላ ባሳለፉት በፈተና የተሞላ የነጻነት ትግልና ወጣ ውረድ ዙሪያ በጻፉት የሎንግ ዎክ ቱ ፍሪደም በተሰኘው ግለ ታሪካቸው ላይ እኔ ማንም ሰው ስለ አገሩ እንዲነግረኝ አልፈልግም። እናንተም ስለሆነ አገር ለማወቅ ከፈለጋችሁ ሰዎችን አትጠይቁ። ምክንያቱም ማንም ሰው መቶ በመቶ ትክክለኛውን ነገር አይናገርም። ነገር ግን ስለ አንድ አገርና ስለ ሕዝቦቿ በትክክል ለማወቅ ከፈለጋችሁ እዛ አገር ውስጥ ያሉትን እስር ቤቶችን፣ መጸዳጃ ቦታዎችንና ትምህርት ቤቶችን ጎብኙ። አንዲት አገር ምን ዐይነት አገር እንደሆነች፣ ሕዝቦቿ ምን ያህል ሥልጡንና የነቃ አይምሮ እንዳላቸው በትክክል የሚያሳውቁን እነዚህ ሦስት ቦታዎች ናቸው ብለዋል ማንዴላ በዚሁ የሎንግ ዎክ ቱ ፍሪደም በተሰኘው ግለ ታሪካቸው። በእርግጥም ዓለማችን ላይ ያሉ ሀገራት ወንጀል ሰርተዋል፣ ጥፋት ፈጽመዋል፣ ሕግ ተላልፈዋል ያሏቸውን ወንጀለኞችን የሚይዙበት አግባብ ይለያያል። በርካታ ሀገራት ወንጀለኞች በሠሩት ልክ መቀጣትና መጐሳቆል አለባቸው በሚል ወንጀለኛ ያሏቸውን ፍርደኞች እጅግ አስቸጋሪና በጣም ሁሉ ነገራቸው የሚቀፍ እስር ቤቶች ውስጥ ያጒሯቸዋል። አይ ወንጀለኞችን በመቅጣትና በማጎሳቆል ሳይሆን በመንከባከብና በጥሩ ሁኔታ እንዲያገግሙ በማድረግ ስህተታቸውን እንዳይደግሙና እንዲታረሙ ማድረግ የተሻለ ነው የሚሉት ጥቂት አገራት ደግሞ የመደበኛው ዜጋ መኖሪያ ቤቶችን በጣም በሚያስንቁና ምቾትና ድሎት በሚሰጡ እስር ቤቶቻቸው ውስጥ ያስሯቸዋል። እኛን በራሳችን ማጀትና በራሳችን መኖሪያ ቤት እንድንሳቀቅ የሚያደርጉ እነዚህ የዓለማችን አስሩ ቅንጡ እስር ቤቶችን እንቃኛለን። አስረኛ ደረጃ ላይ የምናገኘው በሀገረ ኖርዌይ በሆልደን ከተማ የሚገኘውን ሆልደን ወህኒ ቤትን ነው። በ2010 አገልግሎት መስጠት የጀመረው ሆልደን እስር ቤት ሁለት መቶ ሀምሳ ሁለት ታሳሪዎችን የሚይዝ በጣም ሰፊ ምቹና በድሎቱ የሚታወቅ እስር ቤት ነው። እዚህ እስር ቤት ውስጥ ግድያ የፈጸሙ ወንጀለኞችን ጨምሮ በዓለም ደረጃ ተፈልገው የተገኙ እጅግ አረመኔ የሆኑ አሸባሪዎች የሚታሰሩበት ቢሆንም እኚህ ታሳሪዎች የሚያዙበት አግባብና የሚሰጣቸው አገልግሎት ቦታውን እስር ቤት ሳይሆን የፍሳና የድሎት ቤት ነው የሚያስመስለው። በዚህ እስር ቤት ውስጥ ቆመጥ ያንጠለጠሉ፣ ሽጉጥ የታጠቁ ጋርዶች የሉም። በአደገኛ ሲስተም ወይም በኤሌክትሪክ የታጠረ አጥርም የለም። ማማ ላይ የሚቀመጡ ዘበኞችም ሆነ ማማው ራሱ የለም። በዚህ የተንጣለለ ግቢ ውስጥ የሚገኙ ጥቂት ካሜራዎችም የተገጠሙት መጫወቻ ሜዳውንና የኮንክሪት አጥሩ ዙሪያ ነው እንጂ በእስር ቤቱ ውስጠኛ ክፍል፣ በምግብ አዳራሹ፣ በሲኒማ አዳራሹ በወርክሾፑ ወይም በየታሳሪዎቹ ክፍል ውስጥ አንድም ካሜራ አልተገጠመም። ይህ ደግሞ ታሳሪዎቹን የበለጠ ነጻነት እንዲሰማቸውና ያለጭንቀት ጊዜያቸውን እንዲጨርሱ ያደርጋቸዋል ብለው ነው ለእያንዳንዱ ታሳሪ ምቹ አልጋ፣ ምቹ ወንበርና ጠረጴዛ፣ የግል ሻወር፣ የግል ሽንት ቤት፣ ፍሪጅ፣ ፍላት ስክሪን ቲቪ ያለበት ሰፊ ክፍል የሚሰጠው ሲሆን ባጭሩ ወንጀለኛው ታስሮ ሳይሆን ቤት ተከራይቶ ብቻውን ተንደላቆ የሚኖር ያህል ነው የሚሰማው ብንል ማጋነን አይሆንም። የሚገርመው ከዚህ እስር ቤት ጊዜያቸውን ጨርሰው የወጡ ከባባዱ ወንጀሎችን ፈጽመው የነበሩ ታራሚዎችም ከእስር ቤቱ ከወጡ በኋላ ተመስጋኝና ተደናቂ በሆነ ሥነ ምግባር ነው ሕግን አክብረው እየኖሩ የሚገኙት። የስካንዲኔቪዮ ሀገር ፊንላንድ ካለዋት ደሴቶች በአንዱ ላይ የሚገኘው ሱመንሊና እስር ቤት በምቾቱና በድሎቱ ዘጠነኛ ደረጃ ላይ የሚገኝ ወህኒ ቤት ነው። የሱመንሊና ደሴት የፊንላንድ ዋና ከተማ ከሆነችው ከሄልሲንኪ አጠገብ የሚገኝ ሲሆን በ1748 የሩሲያን ወረራ ለመመከትና በዚህ ደሴት ውስጥ ያሉ ሰዎችን ለመጠበቅ በሚል ዙሪያው ተገንብቶ ነበር። ከዛ በኋላ እርጅና የተጫጫናቸው እዚህ ደሴት ላይ የሚገኙ በርካታ ቤቶች አገልግሎት መስ ለመስጠት ለማቆም ተቃርበው ነበር። ነገር ግን ቦታው ታሪካዊ ከመሆኑ አንጻር የሀገሪቷ መንግሥት መላ ቀየሰና ይህንን ስፍራ ምንም ጠባቂ ምንም ሴኪሪቲ ካሜራና ምንም ዘበኛ የሌለበት ክፍት እስር ቤት አድርጎታል። ከመቶ እስከ መቶ ዐሥራ አምስት እስረኞችን የሚያስተናግደው ይኸው ሱመን ሊላ የተሰኘው እስር ቤት ወንጀለኞችን፣ አሸባሪዎችንና ከሌላ ቦታ የተዛወሩ ታሳሪዎችን የያዘ ሲሆን ለታሳሪዎችም በግላቸው አንዳንድ በጣም ማራኪ ቪላ ቤት የሚሰጣቸው ከመሆኑም ባሻገር ልክ እንደ መደበኛ ሰው ታሳሪዎቹም በሳምንት አምስት ቀን ሠርተው የረፍት ቀናት በሆኑት ቅዳሜና እሁድ ደግሞ ዘናፈታ በማለት እረፍት ያደርጋሉ። ከእስር ቤት ውጪ እንደሚገኙ ሰዎችም በታላቅ ክብርና እምነት የሚያዙት እኚህ ታሳሪዎች በዚህ እስር ቤት ሳሉ የተለያዩ ሥራዎችን እንዲሠሩና የተለያየ የሥራ ዐይነቶችን እንዲችሉ የሚደረግ ሲሆን ይህም የእስር ጊዜያቸው ካበቃ በኋላ ከእስር ቤት ሲወጡ በቀላሉ ራሳቸውን እንዲችሉና እንዳይቸገሩ ያደርጋቸዋል። ታሳሪዎቹ በሥራ ቀናት የሚሠሯቸው ሥራዎችና የሚለምዷቸው ሙያዎች ደግሞ በተዘዋዋሪ ያ ሊፈርስ የነበረውን ደሴት እንዳዲስ እንዲያሸበርቅና እንዲዋብ አድርጎታል። ዓለማችን ምቹና ቅንጡ እስር ቤቶች ስምንተኛ ደረጃ ላይ የተቀመጠው በቦሊቪያ የሚገኘው ሳን ፔድሮ እስር ቤት ሲሆን የዚህ ወህኒ ቤት አጠቃላይ ነገሩ እጅግ አስቂኝና አጃይባ የሚያሰኝ ነው። በቦሊቪያ ዋና ከተማ ላፓዝ ውስጥ ከሚገኙ እስር ቤቶች በስፋት ቀዳሚ የሆነው ሳን ፔድሮ ሲገነባ ስድስት መቶ እስረኞችን እንዲያስተናግድ ተብሎ ቢሆንም በአሁኑ ሰዓት ሦስት ሺህ እስረኞችን ነው እያስተናገደ የሚገኘው የአጣ ገረጣ እንደሚባለው የእስር ቤት ለተወሰኑ የመከራ ስፍራ ሲሆን በተቃራኒው ያለው ማማሩ እንደሚባለው ለተወሰኑት ደግሞ ከገነት መለስ ያለ የፍሳሐና የተድላ ስፍራ ነው። ወንጀለኞች ወደዚህ እስር ቤት ሲመጡ ገንዘብ ካላቸው በጣም ቅንጡ ክፍሎችን ለእስር ቤቱ አስተዳዳሪዎች ወይም ለሪል ስቴቱ ኤጀንት ከፍለው እጅግ ማራኪ ክፍሎችን ይገዛሉ። እነዚህ ሎች ያሉበት ስፍራ ደግሞ ልክ በተለምዶ የሀብታም ሰፈር እንደሚባለው የራሱ ሱፐርማርኬት፣ የራሱ ናይት ክለብ፣ የራሱ ባርና ሬስቶራንት፣ የራሱ ሲኒማ ቤቶች ያሉት ነው። ምን ይሄ ብቻ። የታሳሪዎቹ ቤተሰቦች ከፈለጉ ቅልና ጨርቃቸውን ጠቅልለው ወደዚህ በመምጣት ከታሰረው የቤተሰብ አባላቸው ጋር ሁልጊዜ አብረው መኖር ይችላሉ፣ ልክ ውጭ እንዳለ ማንኛውም ቤተሰብ እነሱም ቤቴ ጎጆ ብለው እዛው እስር ቤት ውስጥ ከመኖር አልፈው ልጆችንም ወልደው ያሳድጋሉ። ከዛም የሆነ ጉዳይ ከገጠማቸው ወይም የሆነ የሚፈልጉት ነገር ካለ በፈለጉት ሰዓትና ቀን እንዳሻቸው መውጣት መግባትና መመላለስ ይችላሉ። እዚህ የእስር ቤቱ ሀብታሞች ቀጠና ላይ ልጆች የወለዱ ቤተሰቦችም ልጆቻቸው ዕድሜያቸው ከፍ ሲል ምንም አይጨነቁም። ምክንያቱም እዛው የእነሱ ቀጠና ላይ ሁለት የመዋለ ሕፃናት ትምህርት ቤቶች አሉና አንጻሩ የነዚህን ያህል ብዙ ገንዘብ የሌላቸው ምስኪን ታሳሪዎች ግን በአንድ በቆሸሸና ለመኖር በፍጹም በማይመጥን ክፍል ውስጥ ለአምስት ታስረው ነው ታጭቀውና ተጨናንቀው የሚኖሩት። በዚህ እስር ቤት ውስጥ የሚያሳልፉት ጊዜም ለእነሱ በመከራና በሰቀቀን የተሞላ ነው። በቅንጡነትና በአስገራሚነቱ ሰባተኛ ደረጃ ላይ የምናገኘው ኩዊን ቼንግ የተሰኘው በሀገረ ቻይና የሚገኘው እስር ቤት ነው። ከቤጂንግ የአንድ ሰዓት የመኪና ጉዞ በኋላ በሚገኘው የቺንቼንግ ግዛት ውስጥ የሚገኘው ኩዊን ቼንግ እስር ቤት በ1958 የተገነባ ሲሆን በሦስት ስፍራዎች የተከፋፈለ እስር ቤት ነው። በፈጸሙት የወንጀል ክብደት መሠረት ደረጃ የሚሰጣቸውና ከዛ አንጻር ትሪት የሚደረጉ ሲሆን አብዛኞቹ ታሳሪዎች ለመኖር ምቹ በሆኑ የእስር ቤቱ ክፍሎች ውስጥ እየኖሩ የተለያዩ ዐይነት በርካታ ሥራዎችን ሥራዎችን እያሠሩ ነው የእስር ጊዜያቸውን የሚያሳልፉት። ነገር ግን ከታሳሪዎቹ መሃል ከፍ ያለ ስምና ዝና ያላቸው አሊያም የናጠጡ ቱጃሮች የሆኑት በተሻለ ሁኔታ እንክብካቤን ያገኛሉ። የራሳቸው ቴሌቪዥን፣ ሻወር፣ ሽንት ቤት፣ ልብስ ማጠቢያ ማሽን፣ ምቹ ወንበርና ጠረጴዛ ያላቸው ክፍሎች ውስጥ በተናጠል እንዲኖሩ የሚደረጉ ሲሆን፣ ሌላው ቀርቶ እዛው እስር ቤት ውስጥ እያሉ አንድም ቀን ዩኒፎርም ለመልበስ ሳይገደዱ ዘውትር ያሻቸውን አይነት ልብስ እየለበሱ ነው የእስር ጊዜያቸውን የሚያሳልፉት። በምቹነቱና በድሎቱ ስድስተኛ ደረጃ ላይ የምናገኘው በስፔን የሚገኘውን አራንኹዌዝ የተሰኘውን እስር ቤት ነው። ብዙ ጊዜ ወንጀለኞች እስር ቤት ሲገቡ በጣም ተጎጂ የሚሆኑት የወንጀለኞቹ ልጆች ናቸው፤ ምክንያቱም በአባት ወይም በእናት ናፍቆት ይማቅቃሉና። በዚህ የስፔን እስር ቤት ግን ወንጀለኞች ሲመጡና ሲታሰሩ ሕፃናት ልጆች ካሏቸው ከእነርሱ ጋር አብረው የትዳር አጋሮቻቸውና ሕፃናት ልጆቻቸውም እንዲመጡና አብረዋቸው እንዲ ኖሩ ይደረጋል። ይህ እስር ቤት ከዲዛይኑ ጀምሮ የእያንዳንዱ ክፍልና አጠቃላይ አገልግሎቱ ለወንጀለኞች ብቻ ሳይሆን ለቤተሰቦቻቸውም ጭምር ታስቦ የተሠራ ነው። እያንዳንዱ የታራሚ ክፍሎች ሕፃናቱን በሚያስደስቱ የሕፃናት ስዕሎች ያጌጡ፣ በአሻንጉሊቶችና በመጫወቻዎች የተሞሉ ሲሆኑ ሕፃናቶቹም ብቻቸውንም ሆነ ከወላጆቻቸው ጋር የሚጫወቱባቸውም ሰፋፊ መስኮች አሉ። እዚህ እስር ቤት የሚታሰሩት አብዛኞቹ ነፍሰ ገዳዮች፣ ዕፅ አዘዋዋሪዎች ወይም አደገኛ አሸባሪዎች ቢሆኑም በእነዚህ ወላጆቻቸው ጥፋት ምክንያት ሕፃናት ልጆች እናት አባታቸውን አጥተው በእነሱ ፍቅርና ናፍቆት ተጎድተው ማደግ የለባቸውም በሚል ነው ለሕፃናቱ አእምሮ ታስቦ ከልጆቻቸውና ቤተሰቦቻቸው ጋር እንዳሻቸው ሆነው የእስር ጊዜያቸውን እንዲያሳልፉ የተደረገው። በፊሊፒንስ የሚገኘው ሲቡ እስር ቤት ከዓለማችን ምቹ እስር ቤቶች በአምስተኛ ደረጃ ላይ የሚገኝ እስር ቤት ነው። ይህ በሁሉ ነገሩና በሚሰጠው አገልግሎቱ በዓለማችን ከሚገኙ እስር ቤቶች ወጣ ያለና ደስ የሚል ነው የሚባለው እስር ቤት በእርግጥ የታሳሪዎቹ ክፍሎችና አንዳንድ ነገሮቹ በጣም ቅንጡ ላይሆኑ ይችላሉ። ግና ሲቡ በተሰኘው በዚሁ እስር ቤት ውስጥ የሚታሰሩ እስረኞች ልክ እንደ ሌላ ቦታዎቻቸው ጊዜያቸውን የሚያሳልፉት የተለያዩ በርካታ ሥራዎችን በመሥራት አይደለም። ይልቁንም በዓለማችን ደስተኛ የሚያደርገውን ሥራ እየሠሩ ነው የእስር ጊዜያቸውን የሚጨርሱት። እያንዳንዱ የዚህ እስር ቤት ታሳሪ ጊዜውን የሚያሳልፈው በምርጥ ኬሮግራፈሮች በየቀኑ የሚሰጠውን የዳንስ ዝግጅትና ልምምድ ላይ ተገኝቶ በመደነስ ነው። በዚህ እስር ቤት ያሉ ታሳሪዎች በሙሉ ጊዜያቸውን በዳንስ እንዲያሳልፉ የተደረገው እነሱን ደስተኛ ከማድረግ ጎን ለጎን በአካል ብቃት እንቅስቃሴ ሰውነታቸው ጤናማ እንዲሆንና የቡድን ሥራ ላይ ውጤታማ እንዲሆኑ ታስቦ ሲሆን እነዚህ የእስር ቤቱ ሦስት ዓላማዎች እስካሁን ድረስ ግባቸውን በትክክል መትተዋል። በ2016 የእስር ቤቱ ታሳሪዎች ዘውትር ጠዋትና ከሰዓት እንደሚያደርጉት በመደዳ በትክክል ቦታቸውን ጠብቀው ተሰልፈው በተጠና መልኩ በአንድ ዓይነት እንቅስቃሴ የሚደንሱበት ትዕይንት በቪዲዮ ተቀርጾ በኦንላይን የተለቀቀ ጊዜ በመላው ዓለም እጅግ በርካታ ሰዎች ያዩት ሲሆን ከዓለማችን አራቱም አቅጣጫም አድናቆት እየጎረፈላቸው ይገኛል። ከዚያም አልፎ በርካቶች ዲያሪያቸውንና የሚወዱትን ቁሳቁስ በማምጣት ታሳሪዎቹ እንዲፈርሙበት እያደረጉ ሲሆን ከዛን ጊዜ ጀምሮ እስከ ዛሬ ድረስ እየተለቀቁ ባሉ ዳንሶቻቸው ምክንያትም በአሁኑ ሰዓት በመላው ዓለም ካሉ ቁንጮ ዝነኞች መሃል ግንባር ቀደሞቹ መሆን ችለዋል። በምቹነቱ አራተኛ ደረጃ ላይ የተቀመጠውና በቅርቡ በመላው ዓለም አነጋጋሪ ሆኖ የነበረው ፓንዶክ ባምቡ የተሰኘው በኢንዶኔዥያ የሚገኘው እስር ቤት ነው። በዋና ከተማዋ ጃካርታ የሚገኘውና የሴቶች ብቻ እስር ቤት የሆነው ፓንዶክ ባምቡ በ2011 አንድ የአገሪቷ ቴሌቪዥን ጣቢያ በእስር ቤት ውስጥ ባለች አንዲት ታሳሪ ዙሪያ በሠራው ዘገባ ነው አስገራሚነቱና አስቂኝነቱ የታወቀው። ነገሩ እንዲህ ነው። የስድስት መቶ ዶላር ሙስና ስትሰራ እጅ ከፍንጄ የተያዘች አንዲት እንስት አምስት ዓመት ተፈርዶባት እዚህ እስር ቤት ትገባለች። ግና ካላት የፈረጠመ የመዋዕለ ንዋይ አቅም የተነሳ ምስጋና ለረብጣ ዶላሮቿ ይድረስና የቺ ታሳሪ በዛ እስር ቤት ውስጥ እያንዳንዱን ቀን ታሳልፍ የነበረው እንደ ታሳሪ ሳይሆን ቤተ መንግሥት እንደ ተቀመጠች ቅምጥል ንግሥት ነበር። ይቺ ንግሥት ከታሰረች ወራት እንኳን ሳይሞላት ለእስር ቤቱ አስተዳዳሪዎች ዶላሯን ሆጭ አርጋ በመክፈል በዓይነቱ ልዩ የሆነ ሻወር፣ ሽንት ቤት፣ ግዙፍ ፍላት ቲቪ፣ ኪንግ ሳይዝ አልጋ ያለው ክፍል ውስጥ መኖር ከመጀመሯ ባሻገር እዛው እስር ቤት ውስጥ ያሉ ታሳሪዎችን ልክ እንደ ሠራተኛ በመቅጠር ክፍሏን የምታጸዳ ሲሆን እርሷ በፈለገችው ቀንና ሰዓትም በጃካርታ የሚገኙ የውበትና የጸጉር ባለሙያዎችን እስር ቤት ውስጥ የሚገኘው ክፍሏ ድረስ በማስመጣት እንዲያሽሞነሙናት ታደርግ ነበር። የዚህ ታሳሪ ጉዳይ ይፋ ከወጣ በኋላ ነገሩ ከኢንዶኔዥያ ሕግ ጋር የሚጻረር በመሆኑ የችንቀበት ታሳሪ ከዛ እስር ቤት አስወጥተው ወደ ሌላ እስር ቤት አዛውረዋት በብዙ ቦታ የተለመደውን ለአስር ጊዜ እንድታሳልፍ ተደርጓል። ሦስተኛ ደረጃ ላይ የምናገኘው በጀርመን የሚገኘውን ፉዝቢቴል እስር ቤት ነው። በአምበርግ ከተማ የሚገኘው ፉዝቢቴል እስር ቤት ውስጥ የግድያና የአደንዛዥ እጽ ዝውውር የፈጸሙ የተለያዩ ወንጀል የሠሩ እስረኞች የሚገኙበት ሲሆን ታሳሪዎች በዚህ ማረሚያ ቤት ሳሉ በፍጹም እንዳይጨነቁና እንዳይደበሩ ማድረግ የእስር ቤቱ ቀዳሚ ዓላማ ነው። ከወንበሮቹና ከአልጋዎቹ ጀምሮ ሁሉም ነገሩ በጣም ምቹ ከመሆኑ የተነሣ እንደውም በርካቶች ይሄ በፍጹም ማረሚያ ቤት ሳይሆን ባለአምስት ኮከብ ሆቴል ነበር መሆን የነበረበት በማለት ይተቻሉ። በእርግጥም የታራሚዎቹን የተንጣለሉና በውድ ቁሳቁሶች የተሞሉ ክፍሎችን ከቲቪ ጀምሮ ክፍሎች ውስጥ ካሉ እጅግ አስፈላጊ የሆኑ ነገሮችና ታራሚዎቹ በሚፈልጉ ሰዓት ከክፍላቸው ወደ ውጭ ወጥተው በፈለጉ ሰዓት ወደ ክፍላቸው መመለሳቸውን ለተመለከተ እውነትም ይሄ ነገር ወህኒ ቤት ሳይሆን ግራንድ ስታር ሆቴል ነው ማለቱ አይቀርም። ሁለተኛው የዓለማችን ምቹና ቅንጡ እስር ቤት በኒውዚላንድ የሚገኘው ሆታጎ ወይን ቤት ነው። በ2007 ግንባታው ተጠናቆ አገልግሎት መስጠት የጀመረውና 335 ታሳሪዎችን የሚያስተናግደው ሆታጎ እስር ቤት በጣም ረጅም ጊዜ ያልተፈረደባቸው የተለያዩ ወንጀል የፈጸሙ ታሳሪዎች የሚገኙበት ሲሆን፣ በዚሁ እስር ቤት በሚኖራቸው ቆይታም የእስር ጊዜያቸውን ጨርሰው ወደ ማኅበረሰቡ ሲቀላቀሉ በቀላሉ ስኬታማና አትራፊ የሚያደርጓቸውን ነገር ች እንዲማሩ ይደረጋል። በጣም ሰፊ ስፋት ባለውና የራሱ የሆነ ትልቅ ፍላት ቲቪ፣ ሁለት አልጋ፣ ሬዲዮና ቡና ማፍያ ማሽን እንዲሁም የተለያዩ መሠረታዊ ቁሳቁሶችን በያዘው ክፍል ውስጥ ሁለት ሁለት ታሳሪዎች አብረው እንዲኖሩ የሚደረግ ሲሆን እኚህ ታራሚዎች ቤቱን በፈለጉት መልኩ ዲኮሬት ማድረግም ሆነ ቀለሞችን መቀባት ይችላሉ። ኦታጎ በተሰኘው በዚሁ ወህኒ ቤት ውስጥ የተለያዩ ስፖርት መስሪያ ጅሞችና ምርጥ ምርጥ የሆኑ የጋራ ሲኒማ ቤቶችን ከመያዙ ባሻገር ታሳሪዎች የፈለጉትን አይነት ኮርስ መማር ይችላሉ። ከኤሌመንተሪና ከሃይስኩል ትምህርቶች፣ ከኮሌጅና ከዩኒቨርሲቲ ኮርሶች ጀምሮ እስከ ዲግሪና ማስተርስ ድረስ ብቻ በትምህርት ደረጃቸው መሠረት መማር የሚመርጡትን ትምህርት በአግባቡ የሚያስተምሩ አስተማሪዎች፣ ሌክቸረሮች፣ መማሪያ ክፍሎችና አጋዥ መጽሐፎች ይገኛሉ። ባጭሩ እኛ ብዙ ብር ከፍለን የምንማራቸውን ትምህርቶች እነርሱ በነጻ ያውም በተሻለ ሁኔታ በተደራጀና ጠንቀቅ ባለ መልኩ ይማራሉ ማለት ነው። የዓለማችን አንደኛ ምቹና በድሎት የተሞላ እስር ቤት የተባለው በኖርዌይ የሚገኘው ባስቶየ የተሰኘው ወህኒ ቤት ነው። ከተለመዱ እስር ቤቶች በጣም ወጣ ያለ ነው የሚባለው ባስቶ የተሰኘው ወህኒ ቤት ኦስሎ ከተማ አቅራቢያ ባለ ደሴት ላይ የሚገኝ ሲሆን ታራሚዎቹም በእንጨት የተሰሩ ማራኪ ክፍሎች ውስጥ ነው የሚኖሩት። በዚህ እስር ቤት መቶ አምሳ ታሳሪዎችና እነርሱን የሚያገለግሉ ሰባ ሠራተኞች ያሉ ሲሆን ታራሚዎቹ በብዛት የእርሻ ሥራ ላይ አተኩረው እንዲሰሩ ቢደረግም በሰፊው የረፍት ሰዓታቸው ግን እንደ ምርጫቸው ከፈረስ ግልቢያ እስከ አሳ ማጥመድ የተለያዩ ኮርሶችን ከመማር እስከ የቴኒስና የእግር ኳስ ተጫዋችነት ስልጠና ብቻ መሆን ያሻቸውንና መማር የፈለጉትን ነገር በሙሉ ይማራሉ፣ ስልጠናም ይሰጣቸዋል። እኚህ ታራሚዎች እጅግ ቅንጡ የሆኑ የእንጨት ክፍሎች ውስጥ ከመኖራቸው ባሻገር ከሙዚቃ እስከ ፊልምና ቲያትር ብቻ በመረጡት ነገር መዝናናትና ፈታ እንዲሉ የሚያስችሉ በቂ አገልግሎቶችን የሚያገኙ ሲሆን፣ እዚህ እስር ቤት ውስጥ የታሰሩ ወንጀለኞች የሚኖሩበት ሁኔታና የእንክብካቤው ደረጃ እኛ ወንጀል ያልሠራንና ሳንታሰር በየቤታችን የምንኖረውን የሚያስቀና ነው ቢባል ማጋነን አይሆንም።